ይቅርታ አድርጉልኝና መሰሪ ሴት ናት። ልክነ እንቺ ያደረገችው ስራ አረሳውም። ሁለቱ ልጆችን ያደረገችውን ታውቃለች። ሁእንቺ ምን ዋነን የሚመስለው ደግሞ አይኔ ብትል እስቲ ዝም በል እባክህን። ወሬ አታውራሺ። ወይዘሮ ትርሲት ፀሐይ፣ አቶ ሽፈራው ዝግጁ ናቸው አደለም? ይህ የተሰራው ተነጋግራችሁ የሰራችሁ ነው። እንደዚህ አይነት ማህተም ያለበት ውጤት ከመጀምሮ ነው፣ ከመጀምሮ ነው ተነጋግረን የምንሰራው። አሁን የምነግሮት ነገር ልቦትን እንደሚሰብረው አውቃለሁ። አቶ ሸፈራው አንቺ ሰላም ጤና ይስጥልን። ውድ የጎጆ ቲዩብ ቤተሰቦች እንደምን ቆያችሁ? ተመልካቾቻችን፣ በዲኤንኤ ውጤት ተመልሰናል። እንግዲህ ዛሬ በዚህ ፖስታ ውስጥ እንግዲህ ትልቅ ውጤት እውነቱን የሚያረጋግጠው ትልቅ ውጤት ይዘን መተናል። እንኳን ደና ቆያችሁን። በመላው ዓለም የምትገኙ የጎጆ ቲዩብ ቻናል ተከታታዮች እናንተም እንኳን ደና ቆያችሁን። እንዴት ናችሁ? ይህን የጠብቀን የተገናኘ ነው። ያለፉት ቀናቶች እንዴት ነበሩ? ያለውን ነገር ምን አዲስ ነገር አለ? እሱን እንጨዋወትና ወደ ዋና ጉዳያችን የምንገባ ይሆናል። ከእርሶ ልጀምር መሰለኝ፣ ለማውራት ፈልገዋል ወይዘሮ ትርሲት። አዎ በጣም ያው እኔን ያሳለፍኩት ብዙ ተናግር ያለው ያሳለፍኩት ችግራት፣ ጭንቀት፣ ድህነት፣ ብዙ ነገር ብዙ ይሄ የማትለው ነገራት ብዙ ነገር ነው። ይሄ ሰውዬ እምነትና ክደ ስላለ፣ አሁን እኛ የሚለየን ምንድን ነው? ዲ ኤን ኤ ነው የሚለየን። ገብቶሃል? ለምን ልጁን እያለች አብራኩን እያለች ይሄ ካደ ለእኔ ቢክደኝ፣ ታዲያ እኔ ምንድን ነኝ? ምን ቤት ነኝ? አብራኩ ነች እሷ። እኔም ያው ሚስቱ ነኝ የነበርኩት፣ ግን ቢሆንም የሚበልጥ ልጅ ነው። ጭንቅላታ የሚሞሪያን ስላአባራሻል ልጄን እኔ አጥቼ ተቸግሬ ነው የተወኳት እንጂ፣ ወደኋላ አልመለስም። ብዙ ችግር ጭንቀት ስላሳለፍኩኝ፣ ብዙ በሽታ ብዙ ሕመም አሳልፌ እዚህ ላይ የደረስኩት። ድህነት ደግሞ ምንም አይደለም። እሱም ድሃ የነበረው ከጊዜ ኋላ ይሄ አውሮፕላን ማብረር ምናምን የመጣ አይደለ እንዴ? ስለዚህ እኔ ደግሞ ልጅ እንኳን ደህና ሆነች እንጂ እንኳን ደህና። እኔ ስለሱ ግድ ያለኝም። ደግሞ በጣም ደስ የሚልህ ደስ የሚልህ ልጆች ተወልደዋል። ማንታ፣ እኔ ሁሉ ነገር ሰማለሁ አውቃለሁ። ማላቁ ጉዳይ የለም። እኔ ግን አንድ ጣልቃ ልግባ ይሄ ነገር አይከነክኖትም ማለት፣ እንግዲህ በዛ ሰዓት ወጣት በነበሩበት ሰዓት አቶ ሽፈራው መጣት ነበሩ እርሶ ጸነሱ። አቶ ሽፈራው እንግዲህ ጥለውኝ ሄዱ ነው ያሉት። ከዛም ይህንን ነገር ልጅ መወ ከሌላ መውለዱን ሌላ ህይወት እንደጀመረ እርሶ ደግሞ እዛ ማለት እንጀራ ለረጅም ዓመታት ጋግሯል እንጀራ ሲጋግሩ ያንን ነገር ሲያውቁ ምን አይነት ስሜት ነበር የሚሰማዎት? በጣም ጥሩ። እኔ ያው ተቸግሬ ነኝ ብያለሁ። ችግር ነው የሚያስጠላ፣ እከክ ነገር እንጂ ስራ እንጀራ አይደለም። ልብስ አጥቦ ምንም ቆፍሮም አይደለም ይኖራል፣ ይሰራል። እኔ ብር ነው የሚፈልገው ብርና ብር። ለምንድን ነው ብር? ልጄን ማሳደግ ግን አቅም አጣሁኝ ብለው ብለው ብለ ብለው አቅም ሳጣ ጊዜ ያው እንደነገርኩ ቤተሰቧ አባቷን በኩል አሳደጓት ከዛ ኋላ ደግሞ ቀጥሎ እኔ ደስ ያለኝ ምልህ እሷ ብቸኛ ይቅርታ ብቸኛ ከምትቀር ማንታ ወንድምና ሴት ስለተወለደላት በዚህ ላይ በጣም ደስተኛ ነኝ እኔ የሚከነክኝ ነገር ግን ምንድን ነው አንድ ጥሎኝ በስነ ስርዓት ተነጋግረን ተነጋግረ እንደ መጀመሪያ እንደተገናኘን የልጆትን ሴራ ግን አያውቁም አሁን እርሶ መንታ አጠገቡቿ መንታ ወንድምናት ስላሉ ደስ ብሎኛለ ሲሉ ልጆት ያደረገችውን ሴራ ያውቁም። እነዛ መንታ እንግዲህ እህቶቿና ወንድሞቿ ናቸው ከተባለ እነሱ ላይ ያደረሰችውን በደል አላወቁም። ካላወቁ፣ እነግሮታለሁ። ልጆት ራሱ ይቅርታ አድርጉልኝና፣ መሰሪ ሴት ናት። አዎ መሰሪ ሴት ናት። ምንም የማያውቁት ካሌብ እና ማራሞይት የተባሉ የአቶ ሸፈራው መንታ ልጆች ላይ በምግብ በልኩ በሚሰጥ መድኃኒት፣ አዎ ምንም አያውቁም፣ ስለ ጉዳይ በማይመለከታቸው ነገር አይመለከታቸውም። በምግብ ውስጥ መድኃኒት በመስጠት ሰውነታቸው ላይ የተለያዩ ጉዳት እንዲደርስ ማለት፣ ምናልባት ወደ ፓራላይዝድ ወይም ደግሞ የነርቭ ችግር እንዲገጥማቸው፣ ስነልቦናቸው ላይ ከፍተኛ የሆነ ይሄ ድባቴን ጨምሮ የተለያዩ ነገር ልክ ነህ። እንቺ ያደረገችው ስራ አረሳውም። ል ሁለቱ ልጆችን ያደረገችውን ታውቃለች። አንተም ያረከውን ታውቃለክ። ምንድን ነው የምትለው? አረሳውትም። እኔ እኮ አልካድኩም። እንዳንተ ምን እውነት ነው? አዎ እውነት ነው። እኔ ግን የሁላ ነገር አላውቅም። እንዴት ሊያውቁ ይችላሉ? እርሱ እኮ እንዴት ላይ ያውቁ ይችላል ነገር ቀላል መሰለሽ እንዳያደረገችው ልጆቹ እንደዚህ አድርጋ ሁለቱ እግራቸውን አሁን እንደዚህ ነው ይሄ ነገር ምንም ማቆ ነገር የለም መወለዳቸውና ማደጋቸውን ሁለት መንታ መሆናቸውን በጣም ደስ ብሎኛል እህትና ወንድም እንዳገኘት ብቻሁን ከምትቀር ሄ አውቃለሁ ይሄ ነገር ሁሉ ነገር ግን ማቆ ነገር የለም ስራ ቺ የሰራችሁ ስራ ቀላል የለም። ይሄ ነገር አልሰማሁ አልደረሰልኝ። ይሄ ነገር እኔ ሰማን ነገር የለም። ማን ነው ቆይ ወሬ የሚነግርሽ? ምን አስጨነቀሽ አንቺ? ይሄ ከልልን ህፃን ልጅ ነኝ እንዴ? ስጀመር እኔ አንቺ ሲደውልሽ ሲደውልሽ ሲደውልሽ ከስንቱ አንዴ ነው ምታነሽ? ይሄ ነው ማለት አልፈልግም። ምን አረኩሽ? ወለሽ ጣልሽኝ። ያሳደግሽ ይመሰለሽ? በችግር ነ በችግር በችግርም ቢሆን ብታሳድግኝ ይሻል ነበረ። አይ አባት ጥሎሽ ሄደ። ታዲያ እኔም ምን ላድርግ? አባቴ ጥሎኝ ስለሄደ አንቺም ጥለሽ የምሄድ አለብሽ? እንደዚያ አይደለም። እሱ ቢጥልሽም እኔ አልጣልኩሽም። ግን በችግር ፈልገሽ ነው የወለድሽኝ። አይደለም እኔ ዘመድ ጋር ጥዬሽ ሄድኩ። ፈልገሽ ነው የወለድሽኝ? አዎ መጀመሪያ ማሰብ ነው። እግዚአብሔር ይመስገን። እና ታዲያ ታዲያ ምን ላድርግ? ምን ላለሽ ድረስ ማሳደግ አለብሽ። ምን ላብላሽ፣ ምን ላጠጣ፣ መጀመሪያ እሱን ማሰብ ነበረብሽ። ነበረ እኔ ጋር ጦሎ እንደሚሄድ አላቅም ገብቶሻል አረገዝኩ ስለው ጊዜ ነው እሱ ጥሎ ሄደ። ሁለተኛ ተመርመር ስለ ስመርመር ልክ አራተኛ ወር ሲሆን ጊዜ ጥሎኝ ሄደ። ሄድኩም አለው ምንም አላለም። ስለዚህ መውጣት አልፈልግም። በልጆች ላይ የሰራቸው ስራ ቀላል አይደለም እኮ እሷ ልጆች ልጆች ያስበልን የምኮ ልጅ ነኝ። አንደኛ ደረጃማ አንቺም ለሱ ነው ትመስ አይገርምሽም? አንደኛ የአይኑን አበባውም አንቺ ነሽ ለሱ ጌጡም ጌጣችን ማለት ነው ቢያቅ እስቴያት እያት አቶ ሽፈራ እስያት አንተ ቁጭ አበባ እምትመስል እንቡጥ ያት አይደል? እንዴት ስ ይመስል ምንንም አትመስልም። በምን ግን እሷ ጎራዳ ነች እኮ መጥፎ ሰው ስለሆንኩ ነው። መጥፎ የገንዘብ ብቻ መለካከት ስላለስለ ቆንጆ አልወለድክም። ሌላ አንተን አባትነት በግድ ትምሰል ነው ከሆነ ንገሪኝ እንዴ። ውድ ተመልካቾቻችን፣ ለመጨረሻ ጊዜ ስንለያይ የዘረመል ምርመራውን ለማድረግ እንግዲህ ናሙና መሰጠት አለበት በሚለው ሀሳብ ዙሪያ አልተስማሙም ነበር ማለት እንግዲህ፣ ሁለቱ ምንም ችግር አልነበረባቸውም። በእርግጥ ፀሐይ ነበር የምታስፈልገው፣ ቢሆንም ግን አቶ ሽፈራው ደግሞ ናሙና መስጠት ለመስጠት ፍቃደኛ አልነበሩም። ሶ ካሜራም አቋርጠን ያሉትን ነገሮች ስናወራ ነበር። ያው መጨረሻ ላይ እንግዲህ በመከራ ልንለው እንችላለን አቶ ሽፈራው ፍቃደኛ ሆነው ሁልን ነበር አቶ ሽፈራው አሁን ናሙና ሰጥተዋል። አስቸኳይ ዲኤንኤ አስቸኳይ የዲኤንኤ ምርመራ እንዲደረግ አድርገናል። ሁሉም ነገር እዚህ ላይ አለ፣ ሁሉም ነገር። ስለዚህ መቼስ ውጤት ከመጣ በኋላ እዚህ የዲኤንኤ ውጤት ላይ እንግዲህ የእርሶ ልጅ እንዳልሆነች ፀሐይ ውጤቱ ካመላከተ አመላከተ ነው አይደለችም፣ እንግዲህ ከፍተና ላየ ነው ምኛ እንደታሸገ ነው። እሺ፣ ቆይ ፀሐይ ልጨርስ። ግን ደግሞ በተቃራኒ አቶ ሽበራው ፀሐይ የእርሶ ልጅ መሆኗ ዜዴኔ ውጤት ላይ ከተረጋገጠ ውጤቱን በጸጋ መቀበሉ አለበት ማለት ነው። ከሆነ ውጤቱ ካለ ምንም አላንገላግርም። ውጤቱ ነው የሚወስነው። እሱን አልክድም። ያው ውጤቱ ካለ ያው ከተከፈተ በኋላ ከተከፈተ በኋላ ነገር እንዳታመጡ። ፀሐይ አባትሽ መሆናቸው ከተረጋገጠ አቶ ሽፈራ ወሳየው ካልተረጋገጠስ ውጤቱን በጸጋ ትቀበያለሽ አደለም? በተቃራኒው ደግሞ አባትሽ እንዳልሆኑ አቶ ሽፈራው አባትሽ እንዳልሆኑ ውጤቱ እንትን ካለ ውጤቱን በጸጋ መቀበል አለብ ግን አታይንም? እንዴት እንደምንመሳሰል ልጅ እየለሱም እንደኔ ቆንጆ ነበረ። አሁን ምን ዋነ የሚመስለው ደግሞ ደግሞ አንተ ትመስላለህ። ትኛለሽ እንዴ በምን እናንቺ እንመሳሰላለን? አመዳም ነሽ እኮ አንቺ። እንደ ምንም ቢሆን እኮ ልጅ ነኝ። ብር ተማምነ ነው ልጅ ነች። ረዝበር በእናትህ ከዚህ ለመጣች ራሱ ነ ልጅ አግኝቻት ነው ቆይም ክደው የሆነች ነች እኮ ምን ምን ምንም አትመስልም። አሁን ታፍራለህ። ሚለይ ይለያል እንግዲህ። ምንም ከአንተ ጋር ዱላ ቀራይ ጸብ በምንም በቃ መጫቃጨቅ ትወዳለህ። በቃ እውነቱን አምነህ መቀበል ነው አንቺ አሁን እኔ ነው እኔን ትመስለያለሽ ምንም ምንሽም አንመሳሰልም አይኔ ብትል እስኪ ዝም በል እባክህን ወሬ አታውራ እሺ እያወቅክ ነው እንዳላወቅክም ትሆነው እያወቅ ስለዋንክ አሁን ዴ ይለያል እንግዲህ ምን ታደርጋለህ ምን እንደምታመጣ ያለ ኔ ምን ልትሆን ነው የት ጉድጓድ ልትገባ ነው ስትንገረኝ ብር እስክ እያዋጣሃል አንተ አፈር አንተ አመዳም ለማንኛውም የዲኤንኤውን ውጤት እንክፈተው። ስለዚህ ዝግጁ ናቸው አይደለ? የምትለው ነገር ክፈተው። እንግዲህ የእኔ ልጅ እሚል አይሆንም። እዚህ ላይ እርግጠኛ ነኝ። እንደ አይደለችም የኔ ልጅ ስለማትመስል አይሆንም። ይሄም ዲኤንኤው የእኔ ልጅ አይደለችም ነው የሚለው። ቆይታ ያለ እንየው በቃ አንድ ነገር አለ። ማቆብ ልንገርህ አይደለ የራስህን ዘር የራስህን ደም ማንም ሰው እንኳን ልጅን ይ ካለ ማሳደግ አለበት እንደራስህ ልጅ ማሳደግ እንዳለብህ ነው። ግን የተኛ ወይዘሮ ትርሲት፣ ፀሐይ አቶ ስፈራው ዝግጁ ናቸው አይደለም? ዲኤንኤው ናሙና የተደረገው ፀሐይ እንግዲህ የ24 ዓመት ወጣት ሴት ልጅ፣ እንዲሁም ደግሞ አቶ ሽፈራው የቀድሞ አውሮፕላን አብራሪ እንግዲህ ከዚህ በፊት ሌላ የወለዱትና ሌላ ቤተሰብ አላቸው። እንግዲህ ከ24 ዓመት በኋላ እንግዲህ ታሪክ ተቀስቅሶ ፀሐይ የአቶ ሽፈራው ልጅ ነች በሚል ምክንያት የዲኤንኤ ምርመራ ውጤት እንድናረግ ተገደናል። ውጤቱን በአጭሩ ስገልጽላችሁ ፀሐይ ወጣት ፀሐይ እንግዲህ የአቶ ሽፈራው ልጅ መሆኗ ከመቶ ፐርሰንት ዘጠና ዘጠኝ ነጥብ ሶስት ፐርሰንት ነው።

ምንድን ነው? አልቀበልም በገንዘብ የተሰራ አቶ ነው የምሰማው ነገር አይደለሁም። እኔ አረግኩት ነገር አይደለም። የተሰራው ተነጋግራችሁ የሰራችሁት ነው። እንደዚህ አይነት ማህተም ያለበት ውጤት ከመጀምሮ ነው ከመጀምሮ ነው ተነጋግረን የምንሰራው ምንድን ነው አቶ ሽፈራው ባኮትን ተነጋግራችሁ በብር ያሰራችሁት ነገር እንደፈለጉ ማሰብ ይችላሉ ፎርጅን ነው የተሰራው። ማህተብ ራሱ ፎርጅን ነው። አልቀበልም። ይሄን ዴኔን አልቀበልም በቃ አላምንም። ይህ ማህተብ ምንም አታመጣም እንጂ የኔ ልጅ አይደለችም። ዴኔኑን አልቀበልም በቃ። አንድ ጥያቄ ልጠይቀው፣ አንድ ጥያቄ ልጠይቀው። ከደቂቃ በፊት ምንድን ነው ያሉት? ምንድን ነው ያሉት? ምንድን ነው ደግሜ ላሰማዎት? የተቀረጸውን ነገር ምንድን ነው ያሉት? እሺ ምንድን ነው ያሉት? እኔ ኑን አምኜ እቀበላለሁ ብያለሁ። በቃ መጀመሪያ አ ስለዚህ አሁን ምንድን ነው አምባጓሮ እየፈጠሩ ያለ ይቀበላል ወዳን ጣልተም አመኑም አላመኑም፣ ውጤቱን በጸጋ ከመቀበል ውጭ ምንም አማራጭ ያለ ከድህነት ወደ ሚሊየነር አስገባከኝ። ሰመረ ደስ አይልም? ቀላል አባቱ አሁን እርፋልሽ ይመስለ አባቱ ነው ያገኘት። ወይዘሮ ትርሲት ሰላም ነዎት? ግን አይ ሰላም አይመስሉኝ፣ ምናልባት ጤና መተው ካጋጠሙት። በፍፁም አሁን ደህና ነኝ። አባቷን ልጄ፣ ዋና ነገር አባቷን ገንዘብ ላይ ታርጌት ያደረጋችሁ ነው የሚመስለው። አይደለም ገንዘብ ብቻ ሳይሆን ምን መሰለህ፣ ገንዘብሱ ገንዘብ ማለት ገንዘብ ማለት ግን የእሱ ገንዘብ ማለት የአባቷ ገንዘብ ነው። ግን እኔ ጤነኛ ነኝ ደህና ነኝ፣ እግዚአብሔር ይመስገን። አባቷ በቃ በተረጋጋ በተረጋጋ መንፈስ ማግኘቷ ልጄ በጣም ደስ ብሎኛል። በቃ የማይታመን ነገር ሆነብኛል፣ ሆነብን እሱም ወደውም ጠልቶም ስላመነ ብቻ ሳይሆን ደኔ ነው በቃ። እሱማ ኬሲ ነው በቃ ስንት ችግር ስንት ነገር ያሳለፈ ሰውዬ ስለሆነ እኔ ከሱ እበልጣለሁ። የማይታመን ነገር ነው። በአንዴ እንደዚህ የሀብት ማማሌ ታስወጣኛለህ? ዝም በይ፣ ስርዓት ያዢ። አምስት ሳንቲም አምስት ሳንቲም አታገኙትም፣ አምስት ሳንቲም አልሰጣችሁም፣ እወቁ። አሁን እኔ ሶስት ቀን ነው ምከኝ። ከሶስት ቀን በኋላ ተነስቼ ወደ አሜሪካ ይሄዳለሁ። በፋምና በኢንተርፖል ቀጥታ እያንዳንድሽን ነው፣ ስርዓት ያዢውንም በቃ እያንዳንድሽን አሳስርሻለሁ እያንዳንድሽን አምስት ሳንቲም አምስት ሳንቲም ደግሞ እምልክላቸው ነገር የለም። እወቁ። አምስት ሳንቲም እንዳትጠብቂ። አንቺም አንቺም ዝም በይ። አሁንም ምንም ነገር ንግግር አያስፈልግ ከሆን በኋላ በቃ ከእኔ ገንዘብ አገኛለሁ ብለሽ እንዳታስቢ። አንቺም አንቺም እያንዳንድሽ ከቤት መጥቼ ነው የምወስድሽ። ቆይ ጠብቂ። በስተ መጨረሻ አሜሪካ ሊሄድ ነው ማለት ነው። አንዴ እንደማመጥ አቶ ሽፈራው ወደ እርሶ እንትን እንመጣለን። ግን በዚህ አጋጣሚ የዲ ኤን ኤውን ምርመራ ካዘዝን በኋላ አንዳንድ ጥርጣሬዎች ነበሩኝና እነዛን ጥርጣሬዎች ለማረጋገጥ ስል እንግዲህ የፀሐይን ስልክ ፈትሼ ነበር ምን ስልክሽን ፈትሼ ነበር። ምናልባት ላታቂ ትችያለሽ ማለት ቼክ አርጊዋለሁ ስልክሽን። አሁን የምናገረው ነገር ሊያሳዝኑት፣ ሊያናዱት የሚችል ነገር ነው። እስከ ዛሬ በተለይ ደግሞ የእርሶት አክስት ተብዩ ከሞተች በኋላ የነበሩትን ሶስት ዓመት እንግዲህ ሀምስት ሚሊዮን ብር ቤት እያሰራው ነው ሲሉ ነበር አይደለም። ስለዛ ቤት የሚያውቁት ነገር አለ እንዴት ስለዛ ቤት የሚያውቁት ነገር አለ ማለት ይጀመር አይጀመር ቤቱን ቤቱ ተጀምሮ እኮ አሁን ሊያልቅ ነው እኮ ምን ሄደው አይቷል አላየውትም ሳያዩት ነው የ25 ሚሊዮን ብር ለልጆቼ የ25 ሚሊዮን ብር ቤት ኦልሞስት አሰርቻለው ጨርሻለው ሲሉ የነበረው ምን ነው ያዩት? ማለት ምን ተጨባጭ ነገር ይዘው ነው? ቤቱን አላየውትም ግን እያሰራው ነው፣ አይቼው አላቅም። ለቤቱ ግንባታ የሚሆን ብር በአንዴ እንዳላኩና በሶስት በአራት ዞር ነው የላኩት። ብሩ ከመቼ ጀምሮ ነው መላክ የጀመሩት? ወይም ደግሞ ቤቱ ከስንታ በፊት ነው መሰራት የጀመረው? ወልት ሁለት አመት። ሁለት አክስቲዮ ሞታ ሞታ መቷን የእርስዎት ማለት ነው አክስቲዮ? እሺ ከዛ ቤቱ ማሰራት ጀመርን። ስለዚ ከሁለት ዓመት በፊት ግንባታ የተጀመረ፣ 25 ሚሊዮን ብር በሶስት እና በአራት ዙር ልከዋል። ልክ ያለው አሁን የምነግሮት ነገር ልቦትን እንደሚሰብረው አውቃለሁ። አቶ ሽፈራ፣ ምንድን ነው የምትነግረኝ? ምንም አይነት ቤት የለም። ምን እያልክ ነው 25 ሚሊዮን ብር ቤት ለልጆቼ እያስገነባው ነው። ከሁለት ዓመት በፊት የተጀመረ ቤት ነው፣ አሁን አልቋል፣ ፊኒሽንግ ምናምን ብዙ ነገር እያወሩልኝ ነበር። ይህን ነገር የ25 ሚሊዮን ብር ቤት ነው እንግዲህ ጂ ፕላስቱን የተባለው። ምን እያልክ ነው? ስንት ካሬ ላይ እንዳረፈ ትክክለኛ መረጃው የለኝም ግን ትንሽ ካሬ እንዳልሆነ አውቃለሁ፣ 3400 ካሬ እንዳልሆነ አውቃለሁ። ምን እያወራ ነው? የቤቱ አይግረሙት መሬቱም አልተገዛ ምንም አይነት መሬት። እኔ እኮ ብር እየላኩኝ ቤት እየተሰራ ነው እያልኩ ብር፣ ምን ምን አይነት ነገር ነው እየሰማ ያለሁት? ውድ ተመልካቾቻችን፣ ብሩ ሲላክ የነበረው በቀጥታ እንግዲህ አክስትዮ ሞታለች። በሙት ዓመቷ እንደወጣ ነው ቤት ግንባታ ይጀመረ የተባለው መሬት ተገዝቶ። ሰው ብሩ ሲላክ የነበረው በማን ነው? በማራማዊት በካሌብሳ በማራማዊት ነበር በማ- በማራማዊት ምን አካውንት፣ የማራማዊት አካውንት በፀሐይ ቁጥጥር ስር ነበር። ይህ ማለት ማራማዊት ሰው ፈዘዝን ምናምን እንደሚለው የምታረገውን ነገር አታቅም፣ ግን ማራማዊት ባንክ ሄዳ በኋላም በምናምንም ይሁን አላቅም እኔ በምን ሲላክ እንደነበር አላቅም ግን ቀጥታ ብሩን ወደ ፀሐይ ትራንስፈር ታደርጋለች። በአራዙ አቶ ሽፈራው ማራማዊት ምንም የምታውቀው ነገር የለም። ሌባ ሰው አፍዝዞኝ፣ ሌባ ሰረቀኝ፣ ሰው እንግዲህ አፍዝዞኛ ሌባ እንደሚሉት ወይም ደግሞ መንገድ ላይ ሆኜ ባንክ ገብቼ ብራ ውጥቼ የሰጠሁት ስልኬንም እንዲሰጠውት ግን እኔ ምንም አውቀው ነገር የለም እንደሚባለው፣ እንደዚህ አይነት ነገር እንግዲህ በተለምዶ ሰምተን እናውቃለን። እና ማራማዊት ለፀሐይ ባንክ ሄዳ ገንዘቡን ትራንስፈር ስታረግ በዛ በሐዋ ላይም በምናምን በውጭ ትራንስፈር እንትን የተላከውን ገንዘብ ማራማዊት የምታውቀው ነገር የለም። ይህ ማለት በአራት ዙር የተላከውን ገንዘብ ሙሉ ለሙሉ ወደ ፀሐይ አካውንት ነው የላከችው። እ ችግር የለውም ብሩን እናስመልሳለን።

አባቴ እኮ ነው። ድርሻዬ ነው። የተላከው ለሌላ አላማ ነው ለአንቺ። ለሌላ አላማም ቢሆን ድርሻዬ ነው። ስለዚህ ቤትም የሚሰራ ከሆነ በስነ ስርዓት ይሰራ። ጸሐይ እማትልኪ ከሆነ እማትወጭ ወደ ውስጥ ነው ምገቢው፣ ይሁን ጸሐይ ወደ ሳይሆን ማለት ነው። በግድሽ ይሄንን ገንዘብ ልመልሰው አልችልም። ድርሻዬ ነው።